አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ አስር በዚች ቀን የታላቅ አባት የአባ ዕብሎይ ረድእ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህንን ዓለም ተድላ ደስታውን ምቾቱን ጣሙን ትቶ ወደ አስቂጽ ገዳም ወጥቶ መነኮሰ። ለአባ ዕብሎይም ረድእ ሆኖ 25ት ዓመት ሲያገለግለው ኖረ። ስጋውም እስከሚደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትንም እስኪፈጽም ሁለት እጆቹን የኋሊት ታስረው ራሱን አዘንብሎ ብሎ እያለቀሰ ይቆማል። ከቅዳሴ በሚወጣ ጊዜ በዚያች እለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋራ መናገር የሚፈልግ ሰው ጋራ ለምን አትነጋግርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። ረፍቱም በቀረበ ጊዜ በረከቱ ከእርሱ ሊቀበሉና በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰውም ለምን ትሸሻለህ ብሎ ጠየቁት። እርሱም ከሴጣን እንጂ ከሰው ምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን። እንዲሁ እኛም በጸወት እና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈ ወደደ። ጥቂት ታሞ በሰላም አረፈ። በረከቱም ከኛ ጋር ለዚ ዓለም ትኖር አሜን። በዚችም ዕለት ለአባቶች ሊቀ ጳጳሳት ሰባኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ የምስር ሀገር አለቆች ከሆኑ ከልጆቻቸው ውስጥ ነው። በግብፅ ባለች በቅዱስ መርቆሪዎስ ቤተ ክርስቲያንም ዲቁናን ሽሞ አዋቂና ጥበበኛ ስለሆነ ጸሐፊ ሆኖ ብዙዎችን መጽሕፍቶችን ጻፈ። የሚበሰትንም በአረብና በቅጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሱሪያ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋውያን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰበሰቡ። ለዚያች ለከበረች የሊቀ ጵጵስና ሹመት ግን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ኤጲስቆጶሳቱን በዚያ ወደው ተስማሙ። ከዓመተ ሰማዕታትም ስምንት መቶ ዓመት የካቲት አንድ ቀን ይዘው ሊቀጵስና ሾሙት። ቡራስቅት ገዳም በሄደ ጊዜ መታመንን ጨመረ። ይች በባስሊዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትልናት መለኮቱ ከትስብእቱ ተጨመረ ብሎ እንዲህ እንዳያስቡ መነኮሳትን ስለፈሩ እኛ ስለማዳችን እንዲህ አይደለም ማለቱ። ከብዙ ምርምር በኋላ ይህች ቃል የሚከተላት ያለመለየት ያለመጨመርና ያለመደባለቅ ከሚለው ጋራ ተሰራች። በበጎ አቀባበልም ተቀበሏት። እስከዚች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ስራዎችን ተሰሩ። ሙታንን ቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም እቁባቶችም በእነርሱ ዘንድ ያኖሩትን አውጥቶ እንዲሰዶ አወገዘ። ይህም አባት ስለ ሙታን ርስት እና ስለ ሌሎች ስራዎች የህግና የስርዓት መጽሐፍ ደረሰ። የቤተክርስቲያን መጽሐፍትም ብዙዎችን ተረጎመ። በዘመኑም ሃምሳ ሶስት ኤጲስቆጶሳትና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳ አልተቀበለም። የግብፅ ንጉስም በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠበቁትም። ሰላዮችን ባለማኖረ ጻፎችና ሹሞች ከህዝቡ ታላቆች ከህዝቡ ሆነ ከቤተ ክርስቲያነት ወይም ከገበሬዎች ምንም ምን እንዳልወሰደ ባወቁ ጊዜ፣ ስለዚህ ሶስት መቶ የወርቅ ዲራር ሰበስበው ስለ እርሱ ለንጉሥ ሰጡት። የረፍቱ ጊዜ ሲቀርብ እግዚአብሔርም ትሩፋቱና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኩሳትም ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንጌሎችን መስቀሎችንና መጥንቶችን በእጃቸው ይዘዋል። እንዲህም አሉት እኛ ልንጎበኝ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከኛ ጋር እንወስዳለን። በነቃም ጊዜ ከእርሱ ዘንድ ላሉ መለኩሳትን ኤጲስ ቆጶሳት ለካህናትም እንዴት እንዳየ ነገራቸው። ከለዊም ዳነ። ከዓመት ፍጻሜ በኋላ ጥቂት ታመመ አስቀድመው ወደ እርስ መጥቶ የነበሩት ካናትና መጉሳት ደግሞ አያቸው ሰላምታም ሰጡት ከእርሳቸው ጋር ደስ አለው በዚያ ጊዜም ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ መንግላዊ ማርቆስ ወንበር 14 ዓመት ከኖረ በኋላ ነው ለእግዚአብሔር ምስጋና ይሁን በላያችንም ቸርነቱና ይቅርታው ለዛለም ይደረግልን አሜን